ረጅነትን የሚቀንስ መሬት እያለ ማንም አባ ከና ሳይለው ቆይቷል። ያንን የሰርቬን ግዳታ ለመልቀም ራሱ ብዙ ቻሌንጅ የነበረበት ነው። ቆረተሙት ገና ልጆኜ ሲታቀድ አስታውሳለሁ። ያኔ ቢሆን እሁን ይሆናል ብሎ የሚያምን ሰው አልነበረም። ምን እንደ የምሰሩ ሲል ውሃ ይህን ውሃ ጥተን እርሻ ቦታ ልናደርስ ነው ስል ጂኒ ካልሆነ ሰው አይሰራውም ብሎ እኛንም ተስፋ አስቆርጠውን ነበር። እውነት ወልመል ከዚህ ተነስቶ እዛ የደረሰው ዛሬ አሁን 28 ኪሎ ሜትር ተጉዞ ኮማንድ ላይ አድርሰናል። ለሰሉ ቢሻን ዱግኑዩ ትናንት የምንጠጣው ውሃ እንኳን አልነበረንም። ዛሬ ደግሞ ይኸው ውሃው ተገንብቶና ለምቶ ወደ መንደራችን ደርሶ በዓይናችን እያየን ነው። ፈጣሪ ይመስገን። ሁሉም ነገር የሚያጸዳው ምንድነው? ውሃ ነው። ውሃን የሚያህል ነገር ደግሞ ጸርቶ ታጥቦ መግባት ራሱ ያን የሚያህል እርካታ የለም። ተስፋዬ ይህ ነው። ፈጣሪ ምስጋና ይድረሰውና መንግስትም ምስጋና ይድረሰው። ውሃ በማግኘታችን ተደስተናል። ቢ በኦሮሚያ ክልል ምዕራብ ባሌ ዞን በዶሉ መናና ሐረና ብሉቅ ወረዳዎች ውስጥ ነው መገኛው። ሞቃታማ የአየር ጸባይ ያለው ዝናብ አጠር አካባቢ ነው። እስከ 75 በመቶ የሚሆኑ የአካባቢ ነዋሪዎች አርብቶ አደሮች ናቸው። የአካባቢው አርብቶ አደሮችና አርሶ አደሮች ከዓመት ዓመት የዝናብ ጥገኛ ናቸው። ለአርብቶ አደር አብዲኑር ሐሰን ለግብርና ሥራውም ይሁን ለእንስሳቱና ቤተሰቡ ውኃ የከበረ ማዕድን ያክል ውድ ነው። ብዙም መሬት የለኝም አነስተኛ የዞሳና ያለኝ በዝናብ ነው የምናመርተው። ለሥራችን ዝናብን መጠበቅ ግድ ነው። ብሻን በአካባቢው ሰፊ መሬት አለ፣ ግን ውሃ አጠር ነው። ውሃ ማግኘት አንችልም። የመስኖ ውሃም የለም። ሁሌም የዝናብ ጥገኞች ነበርን። ሮቡማ ሮቡማ ጀልሲ ቢሻን ጀልሲ አርማ ጅሮ እንጅሩ ተፈጥሮ ፊቷን ባዙሮች እና እርጥበትን በነሳች ቁጥር አርብቶ አደር አብዲኑር ሐሰን እና ቤተሰቡ ቀያቸውን ጥለው አማራጫቸው ስደት እርዳታና ተመጽዋችነት ሆኖ ኖሯል። አርካስ ቀርቃስ ትገሩ በእርዳታና በሴፍቲ ኔት ድጋፍ ነው ይኖር ነው። እሱም ቢሆን ከወርወር አያደርስም። በችግር ውስጥ ነበር። ይህ ሁሉ የአርብቶ አደሩ ችግር ከባሌ ተራሮች የሐረና ደን የሚመነጩ አያሌ ወንዞችና ጅረቶች ባሉበት በቅርብ መሆኑ ነው። እንቆቆልሹ በደም ያስከበርነውን የአገሪቷን የሉዓላዊነት ጉዳይ በኢኮኖሚ ሉዓላዊነት ማረጋገጥ ላይ ከፍተኛ ተግዳሮቶች ሲገጥሙ ቆይተዋል። መሬቱ አለ፣ የሰው ኃይሉ አለ። ግን በቂ እርጥበት የለም፣ በቂ ዝናብ የለም። ይህ በመሆኑ ይሄ ችግር በመኖሩ ምንድነው ጥገኝነት ወይም የእርዳታ ጠባቂነት ተጋላጭ የሆነበት ሁኔታ ነው ያለው ዋናው የምግብ ሉዓላዊነትን እናረጋግጣለን ስንል ትልቅ አቅም ያለው በቆላና በአርብቶ አደር አካባቢ ያለው ሰፋፊ መሬቶች አልተነኩም። የባሌ ተራሮች የበርካታና የተለያዩ መጠን ያሏቸው ወንዞችና ጅረቶች መነሻ ነው። መነሻውን ከባሌ ተራሮች የሐረና ጥቅጥቅ ደን ስር ካደረጉ ወንዞች አንዱ ነው ወልመል። ወልመል ክረምት ከበጋ ያለማቋረጥ ዓመቱን ሙሉ የሚፈስ ወንዝ ነው። ይሁን እንጂ ወንዙ የሐረና ጥቅጥቅ ደንን ግርጌታ ኮ እንደ ዘንዶ ታችሁን ይዞ እየፈሰሰ ለአካባቢው አርብቶ አደር መድረስ አልቻለም። ወዲኒባሌ ቀቤ ነገር ገራቴን የባሌ ምድር ሰፊ ምቅ ሀብት ያለው ነው። ይሁን እንጂ የዚህ አካባቢ ነዋሪ በእርዳታ ይኖረ ነው። በረሃ የነበረ አካባቢ ነው። ይህ ተረጅነትን የሚቀንስ መሬት እያለ ማንም አባከናሳ ሳይለው ቆይቷል። ይህ ህዝብ እዚህ መሬት ላይ ተቀምጦ እዚህ ውሃ ጎን ቁጭ ብሎ ለረጅም ጊዜ በአርቦ አርብቶ አደርነት ነበረ ሲቆይ የነበረው በክረምት ጊዜ ወደዚህ አካባቢ ይኖራል ከዛ በኋላ በሆነ አካባቢ ሲመጣ ደግሞ ከብቱን ንብረቱን ይዞ ወደ ውሃ ወደሚገኝበት ሳር ወደሚገኝበት አካባቢ ሲጓዝ ነበረ። ይህ ሁሉ ችግርና መከራ ደግሞ ውሃው እያለ መሬቱ እያለ ይሄ ውሃ ለልማት እንዲውል ታስሮ ተገድቦ ለህዝቡ እንዲደርስ መደረግ ያለበት ነገር ሳይደረግ በመቅረቱ ረጅም ጊዜ ትንሽ ከብቶች ስር ወዲና ወዲህ እየዞረ ህይወቱን ሲገራና መሬቱ መሬቱ ላይ ቁጭ ብሎ ውሃው ላይ ቁጭ ብሎ ደግሞ ለረጅም ጊዜ በልመና ተረጅነት እጁን ሲዘረጋ የነበረ ህብረተሰብ ነው። 2012 ዓመተ ምህረት በዱሉመናና ሀረና ብሉቅ ወረዳዎች ውስጥ ለሚኖሩት አርብቶ አደሮች አንድ ትልቅ ዜናን አሰማ። ለወልመል ወንዝ የመስኖ መሰረተ ልማት ግንባታ ፕሮጀክት የመስኖና ቆላማ አካባቢ ሚኒስቴር ከዲዛይን እስከ ግንባታ ሂደት ልዩ ትኩረትን ሰጥቶ ወደ ስራ ገባ። ዲዛይኑ በጥንቃቄ የተሰራ በጥናት ጊዜ የተለዩ ነገሮች አሉ። በጥናት ጊዜ የተለዩ ነገሮችን መሰረት አድርገን ወደ ኮንስትራክሽን ስንገባ ያው እንደሚታወቀው በእነዚህ በዲፕ ከት ውስጥ ብዙ ነገሮችን ነው የቀየሩና ብዙ ነገሮችን ነው የተማርንበት። የተወሰነ ዲዛይን ሞዲፊኬሽን ራሱ ያስፈለገባቸው ቦታዎች አሉ። ጥንቅቅ ተደርጎ በጣም ብዙ መስዋዕት ተደርጎ የተሰራ ፕሮጀክት ነው እና እንደ ሀገር ብዙ የተማርንበት ፕሮጀክት ነው ብሎ መናገር ይቻላል። ወልመል ግን የተጠናቀቀ ያለ ፕሮጀክት ላይ አርሶ አደሩ እዚ አካባቢ ላለው ማህበረሰብ ትልቅ ተስፋ የተጣለበት ፕሮጀክት ነው፣ ሰፊ ቦታን ሊያለማ የሚችል አቅም ያለው ነው። ይሄ እስካሁን ያልተጠቀምነው ነው። ሌሎችም በርካታ ፕሮጀክቶች አሉ። ለየት እላለሁ። እኛ ብዙ ፕሮጀክቶች አለን፣ በሚኒስቴር መስሪያ ቤት የሚያስገንባቸው ፕሮጀክቶች ማለት ነው። ለየት የሚያደርገው ከዲዛይን አንጻር ከስር ከስር ነው ቶሎ ነው የሚፈጣ ማለት ነው። የተሰጠ እንትን ተልእኮም አላማም በቅርበትም ስለምንከታተለው አማካሪው ቶሎ ኮንትራክተር የጠየቀውን ጥያቄ ቶሎ ነው ምላሽ ይሰጣል። በከዛ አንፃር ነው እንደውም ፕሮጀክቱ በጥሩ ደረጃ ያለው ማለት ነው። ሌላ ደግሞ ፋርሙና ግድቡ አዘ ሴም ታይም ነው እስፔሻሊ ሎቷን ሎቱም ተመሳሳይ ነው። ሪፖርታችሁ ማለት ነው ፕሮግሬሳችሁ ጥሩ ነው። ይሄ ኮንትራክተርም ሪሶርሱን መዲቦ በተባለ አግሪመንት በተባለ ስኬጅ ሁሉ መዲቦ ስሰራ ነበረ። ፕሮጀክቱ ወደ ስራ ከገባ ብዙም ሳይቆይ ግን አንድ ያልታሰበ የተፈጥሮ ፈተና ገጠመው። ይሄ አሁን አምስት ኪሎ ሜትር የምታዩት ወደ 36 40 ሜትር አካባቢ ገደል የነበረ ነው እንዳለ። ምንም አክሰስ ለማድረግ በእግር ራሱ አክሰስ ለማድረግ በጣም ከባድ የነበረ ቦታ ነው። ያን የሰርቬይንግ ዳታ ለመልቀም ራሱ ብዙ ቻሌንጅ የነበረበት ነው። ታች ውሃ ነው ያለው፣ እላይ ገደል ነው። ምንም አክሰስ የማይደረግበት ኤሪያ ነበረ። ብዙ ዋጋ ተከፍሎበታል። ዲዛይኑን ብቻ ለመስራት የኢትዮጵያ ዲዛይን ድርጅት ኮንሰልታንቱ በ10 ዓመት ነው የፈጅበት። ከባድ ነው ዲዛይኑን ለመስራት እና ዲዛይኑ ሰርቶ ጨርሶ ስለነበረ በዲዛይኑ መሰረት ወደ ስራው ስንገባ፣ ልክ ዊሩ ጋር ስራ ጀምረን ከዛ ወጣ እንዳለ ድንጋይ ገጠመን፣ ተራራ ያን ድንጋይ ቆርጦ አልፎ ለመሄድ አንድ ዓመት እዛ ቦታ ብቻ። በግንባታው ሂደት እስከ 25 ሚሊዮን ሜትር ኩብ የአፈር ቆረጣ ስራ ተካሂዷል። በፕሮጀክቱ ከጅምር የነበሩ የተፈጥሮ አስቸጋሪ መልክአ ምድራዊ አቀማመጦች ሁሉ በድማሚት እየፈረሱ ለግንባታ ምቹ ተደረጉ። የሮክ ኤክስካቬሽን ስራ በጣም ትልቅ ነበር። ኤክስፕሎሲቭ ተጠቅመን ነው የተለያዩ ፈንጂዎችን ተጠቅመን ነው ያንን ስራ የሰራ ነው። ያው ፒክቸሩ ላይ ታዩታላችሁ፣ እዛ የነበረውን ነገር እና ሌላው ይሄ ፋርም የሚሆን ቦታ እና የምታዩት ደግሞ ካናል ሴክሽኑ ቲፒካሊ፣ ዲዛይኑ ራሱ ደግሞ ሮድድ እንዳይሆን ተደርጎ የተሰራ ነው እና ምንድነው ትልልቆቹ ሄድ ወርክ ነው የመጀመሪያው። ሄድ ወርኩን እንደምታውቁት ውሃ ውስጥ መስራት በራሱ ቻሌንጅ ነው። ያንን ዊር ለመስራት ጊዜና ኢንቫይሮንመንት ይፈልጋሉ። ውሃ ራንኦፉ ወይ ጎርፉ ሲያልፍ ነው የምንሰራው ጠብቀን ብዙ ኤክስካቫተሮችን እዛ ላይ አሳይን አድርገን ነው ስንሰራ የነበረው። ውሃ በኤክስካቫተር እስከ መቅዳት ነው የምንደርሰው። ፓምፕ አይችልም። ዲማንድ አረግንና አንዱ ዊር ነው ይህ ስፍራ። የወልመል ወንዝ ለዘመናት የሐረና ደንን ግርጌን ታኮ ጸጥ ብሎ ከሚፈስበት የተቀለበሰበትና ሽቅብ እንዲወጣ የተደረገበት ቦታ ነው። ፕሮጀክቱ በሀገር ሀብት በኢትዮጵያውያን ኢንጂነሮችና መሐንዲሶች እውቀትና ጉልበት ነው እየተገነባ የሚገኘው። በሁለት ክፍሎች ተከፋፍሎ እየተገነባ የሚገኘው ፕሮጀክቱ በመጀመሪያው ክፍል ዋናውን የውኃ መቀልበሻና 28 ኪሎ ሜትር ርዝመት ያለው የዋናው ቦይ ግንባታ ይገኝበታል። ግንባታውን አለማየሁ ከተማ ጠቅላላ የግንባታ ተቋራጭ ነው እያካሄደው የሚገኘው። አንድም በሀገር ውስጥ አቅም መሰራቱ፣ ሁለተኛም ደግሞ በግል ኮንትራክተሮች መሰራት መቻሉ ኢንስፓየር ያደርጋል። እኛንም በጣም ያነሳሳንና በተባለለት ጊዜ ለመጨረስ በጣም ጥረት አድርገናል። እና ጥሩም ተስፋም ነበረው። አሁንም ጥሩ ነው ያለበት። እንትን ማጠናቀቂያ ስራ ላይ ነን። መታወቅም እንፈልጋለን። መስራት ይቻላል የሚለው መንፈስም እንደ ድርጅት ውስጣችን ስላለ ቲም ወርክን በደንብ ኦርጋናይዝ ሆነ እና በቂ የሆነ ሪሶርስም ከውጭ አስመጥተን እየሰራን ስለነበረ ይሰራል የሚለው በሙሉ እምነት ነበር ስንሰራ ነበር፣ ግን ምንድን ነው ፍራስትሬት አድርገን መሀል ላይ ስንገጫገጭ የነበረው የዚህ የሲሚንቶ ጥረት ሀገሪቷ ላይ በነበረው የሲሚንቶ ጥረትና እዚህ አካባቢ የነበረው ሾርቴጅ ኦፍ ማንፓወር ነበር። እሱ ማኔጅ ለማድረግ በጣም ተሞክሯል። እስከ 900 ሰው የስራ ጥን ወደ ስራ እንዲመጣ አድርገን 900 ሰው ማለት እዚ ጋ በጣም በብዙ ሁኔታ ነው። ከቀን ሰራተኛ ውጭ ከቋሚ ውጪ ነው ምነግር፣ ማስን ግንበኞቹን ብቻ ማለት ነው ምነግር እና ያንን ነገር የእነሱ ይፈርት ነው ለዚህ ደረጃ ያደረሰው። እና ይሰራል የሚለው አሳይተናል ብዬ ነው የማስበው። በደንብ መሰራት ይችላል፣ ከዚህ ባጠረ ሁኔታ መስራት ይችላል። በጣም ነው የምንችለው እኛ አቅማችን እናውቀውም። ኢትዮጵያውያን እውነት ለመናገር እኛ ከተባበር ምንም የሚገደል ነገር የለም። የራሳችን ልማት በራሳችን መስራት እንችላለን። እና ዋናው ምንድነው እችላለሁ መስራት እችላለሁ የሚለውን ራስን ማሳመን ነው። እኛ ከላይ እስከታች ሰራተኞቻችንም እኛም አምነንበት ነው ይገባል መንግስትም ከጎናችን አልተለየም። ስራውም ከባድ እንደሆነ ያውቁታልና የደረሳችሁ አይቻልም የሚልም በሁሉም በኩል ነበረ። ግን እኛ ይቻላል ይቻላል እያል እውነት ለመናገር ውሃውታች ሲደርስ እ አለቀስን አላመንም ፌል ያደርግ ይሆን ወይ የሚል ስጋትም ነበረ በውስጣችን። አልተሳሳትንም በቃ ይሄ ውሃ መጥቶ 85 ኪሎ ሜትር ላይ ያለምንም ጀኔሬተር በግራቪቲ በራሱ ግራቪቲ በራሱ እየፈሰሰ እዛ ይደርሳል የሚል እንደው ሙሉ እምነት አልነበረን። ውሃውን እዛ ስናይ ነው የተረጋጋ፣ ነውና ይቻላል፣ ኢትዮጵያውያን ብዙ ነገር መስራት ይችላሉ። ግን እችላለሁ ብሎ ከቤት መውጣት ስለሚገድ እኔ አንድ እምነት አለኝ። ከቻሉ መብረር ነው፣ ካልቻሉ ደግሞ መሮጥ ነው፣ ከአቃት ደግሞ መሄድ ነው፣ እምቢ ካለ መንከባለል ነው እንጂ አንድ ቦታ ቁጭ ማለት አያዋጣም። ስለዚህ በዛ እምነት ነው ይሰራ በሁለተኛው ክፍል የግንባታ ፕሮጀክት ውስጥ የአራት ኪሎ ሜትር ዋና ቦይ ግንባታ፣ ሁለተኛና ሶስተኛ ቦዮች ግንባታ፣ የትላልቅ ውሃ ማጠራቀሚያዎችና የመንገድ መሠረትን ልማት ግንባታ ይገኝበታል። ግንባታውን የኦሮሚያ ኮንስትራክሽን ኮርፖሬሽን ነው እያካሄደው የሚገኘው። በአጠቃላይ እንደዚህ አይነት ትልልቅ ፎንዶች ወደ 45 ነው ያሉን በዚህ በ11 ሄክታር ውስጥ ማለት ነው እና እንደዚህ አይነት ፖንዶች መስራት ያስፈለገው ሕዝቡ 24 ሰዓት እንዳይቆራረጥ ውሃ ማግኘት እንዲችል ነው። እዚህ ውስጥ ይገባል በሚያስፈልገው አሁን ይሄ የምናየው ፖንድ እንደየ ሄክታሩ እንደየ አቅሙ ይለያያል። ይኸው አሁን ከ350 ሄክታር አካባቢ የሚያለማ ፖንድ ነው እዚህ ጋር ያለው ማለት ነው። እንደየ ያለው ኮማንዱ ይለያያል፣ የፖንዱ ማቅም ማለት ነው። እስከ አንድ ሺህ ሄክታር የሚያለማ ፖንድ አሉ። ትልልቅ ፖንዶች፣ ተሪሸሪ ካናል የምንለው አለ። በካናል ደረጃ ሌላ መንገድ ስራዎች ጎን ለጎን ከ86 ኪሎ ሜትር በላይ የሚሆኑ የመንገድ ስራዎችን ያካትታል። ሰከንደሪ ካናሎቹ ደግሞ ወደ 58 ኪሎ ሜትር የሚያካትቱ ናቸው። ይህ ፕሮጀክት 2012 ነው የመጣው። ትላንት በዚህ አካባቢ መንገድ አልነበረንም። መንገድ የልማት መሠረት ነው። ይሄው ዛሬ በዚህ ፕሮጀክት አማካኝነት መንገድ ወጥቶልናል። ፕሮጀክቱ ተጠናቆ ወደ ሥራ በሚገባበት ወቅት የፕሮጀክቱ አስተዳደር ሠራተኞች መኖሪያዎች፣ ገራጆችና የሌሎች ሠራተኞች መኖሪያዎች ግንባታም ሙሉ በሙሉ ተጠናቋል። ፕሮጀክት መኔጅመንት ዩኒት ፕሮጀክቱ ማኔጅ የሚሆንበት ነው። ፕሮጀክቱ የሚቆጣጠርበት ነው። ፕሮጀክቱ ስራውን ሲጀምር የሚቆጣጠርበት ነው። አርባ አምስት ፕሮጀክቱ ብሎኮች አልቋል። እነዚህ ብሎኮች ኦፊሶች አሉበት፣ ጋራጅ ቤት አለው፣ ስቶር አለው። ሬሲደንሻል ታይፕ ኤ፣ ታይፕ ቢ፣ ታይፕ ሲ የሚባሉ መኖሪያ ቤቶች አሉት። የጋራ ካፍቴሪያ አለው። በቂ ክፍተት ያለው መሬትም አለው። በሁሉ ኢንፍራስትራክቸር የተሟላ ነው ማለት ነው። መንገዶች አሉት፣ ውስጥ ለውስጥ ወክዌዎች አሉ፣ ቋሚ መኪኖች አሉ፣ ሪዘርቮሮች አሉት። እነዚህ ነገሮች ያለው ተሰርቷል። ሶ አሁን ይሄ ኦልሞስት ሬዲ በሆነበት ነው ያለው። የወልመል ወንዝ የመስኖ መሰረተ ልማት ግንባታ ፕሮጀክት በተለያዩ መንግስታት ዘመን በሐሳብ የነበረ ግና ተግባራዊ ሳይሆን የህልም ያህል ርቆ የኑረ ፕሮጀክት ነው። ስሪ ዳቦሮጀቱን ኩን የሮ ሆጀተም ሳኒት ዱር የሮ ቆረተሙት የሮ እኒ ቆረተሙት እንዳይ መተ ቤክ ይህ ፕሮጀክት ከዚህ ቀደም በቅድ እያለ ልጆን ያስታውሳለሁ። ያኔ ደግሞ በቅድ ብቻ የነበረ በመሆኑ እውን ይሆናል ብሎ የሚያምን አልነበረም። ነምን ትል አመነ እንጂ እውነቱን ለመናገር በ2012ም ፕሮጀክቱ ሲጀመር ምናልባት ልጆቻችን እያዩት ይሆናል እንጂ እኛ እናየዋለን ብለን አላሰብንም። ዮ ጣልቲ ኬን አርጊት መ አርጉ እንደንዴኑ ከጀዱ ሰሙ ኬን ኬሰ ጅ ጋፈ ከራ ከን አድሜ ተነ ባስ ባስንሰን ለፕሮጀክቱ ይህን መንገድ መስራት ሲጀምሩ በእውነት ውሃ ይመጣልናል ብለን አላሰብንም። ሻንቲ ዱ ከጀዴ እያን እምትኮሌን እያን ቀደም ሲል በደርግ ዘመን ውሻዌ የሚባል የሰራዊት ማሰልጠኛ ቦታ ነበረ፣ ወታደር የሚሰለጥንበት ከእሱ ጋር ያይዞ ለመስራት በደርግ ጊዜ ታስቦ የቀረ ፕሮጀክት ነው። እንግዲህ ከዛ ዘመን ጀምሮ እንግዲህ ስንት ዘመን ውሃውን በዛ ይፈሳል፣ ህዝባችንም እዛ ቁጭ ብሎ ስንዴ እርዳታ ይሰጠዋል። መጨረሻ ላይ በዚህ በለውጡ መንግስት ህዳር 15 ቀን 2012 ዓ ም ነው ክቡር ጠቅላይ ሚኒስትሩ ሄዶ መሰረት ድንጋይ አስቀምጦ ስራው የተጀመረ ወልመል ዛሬ ተሸንፏል። ምስጋና ለኢትዮጵያውያን ኢንጂነሮችና ባለሙያዎች ይሁንና፣ ወልመል ዛሬ ቀድሞ ከነበረበት የተፈጥሮ መንገዱ በአማካይ እስከ 40 ሜትር ሽቅ ቦቱ በተቀየሰለት ቀጭን የውሃ መንገድ መጓዝ ጀምሯል። ከአሁን በኋላ ከእኛ የሚጠበቀው በቁርጠኝነት ወደ ልማት ገብቶ መስራት ብቻ ነው። ምንም የቀረ ነገር የለም። ከዚህ ቀደም ውሸት ነው ብሎ ሲያስብ የነበረው ኅብረተሰብ ዛሬ ወልመል መንደራችን ደርሶ አይተነዋል። ከዚህ የበለጠ ነገር ነገ እንደምናይ ተስፋ አለኝ። ከባድ ነገር ነው የገጠመን። ሰዎቹ ራሳቸው መጥተው ምንድን ነው የምትሰሩት ሲሉ ውሃ ይህን ውሃ እንትን እርሻ ቦታ ልናደርስ ነው ስንል ጅኒ ካልሆነ ሰው አይሰራውም ብሎ እኛንም ተስፋ አስቆርጠውን ነበር። መጀመሪያ ስንገባ በጣም ጥቅጥቅ ያለ ጫካ ነው። እዚህ ቦታው ላይ ለመድረስ ራሱ ሀረግ በእጃችን እየከፈትን ነው ስንገባ የነበረው ኢቨን፣ የአካባቢው ማህበረሰብ ራሱ ብዙ እዚህ አካባቢ እንቅስቃሴ የማያደርግበት ቦታ ስለሆነ ፍራቻም አለ፣ አውሬ አለ፣ ምን አለ የሚል ማለት ነው። 15 ኪሎ ሜትር ኮንቱር ነው ይዞ የሚሄደው። ከዛ በኋላ ነው ከ15 ኪሎ ሜትር እስከ 28 ኪሎ ሜትር ያለው ሪጅ ካናል ነው። እሱ ቁልቁለት ስለሆነ ውሃ ይሄዳል። ማንም ያምናል ያንን ነገር። ግን እዚህ ውስጥ ያለው ይሄ በጣም ጉድጓድ ውስጥ ነው ያለው። 40 ሜትር ጉድጓድ ውስጥ ያለ ውሃ እንዴት ሰርፌስ ላይ ይወጣል የሚል እንትኖች ነበሩ፣ ጥርጣሬዎች ነበሩ። ነገርን ቆረጣው እየተገባደደ ሲሄድ እውነትም ሊወጣ ይችላል እንዲህ የሚል እንትን እያጫረ ሄደ። ምክንያቱም ያለፍንበት ቻሌንጅ የሚታወቅ ነው። ይሄ እዚህ የነበረው ጫካ ግዝፈቱ የመሬቱ አቀማመጥ ተቆርጦ የታለፈበት መልክዓ ምድሩ በጣም ይታወቀ ከዛ የተነሳ ነው የኅብረተሰቡ ውስጥ ያ ነገር የገባው እውነት እዚህ መሬት ውስጥ ቆርጦ በዚህ ነገር ውስጥ አልፎ ውሃ እዛ ያደርሱልናል ወይ የሚል በጣም ትልቅ እንትን ውስጥ ነበሩ። ጫካውን እንደሚታዩት ነው አለቱ የሚታዩት ነው ይሄ አለት ይሄ ጫካ ተመንጥሮ ይሄ አለት ተቆርጦ ነው ፋይናሊዝ የደረሰው ማለት ነው። ውሃውን በመሬት ስበት ብቻ እስከታለመለት የ28 ኪሎ ሜትር ርቀት የሚወጓጉዙ ቦዮችና የቦይ ማማዎች በጥንቃቄና በጥራት ተገንብተውለታል። ውሃው በተቀደደለት ቦይ ብቻ እየፈሰሰ ለዓመታት በእርዳታና ተረጅነት ታሪክ ውስጥ በነበሩት አርብቶ አደሮች ማሳ ውስጥ የእርጥበት ልገሳው ጀምሯል። ዛሬ አሁን 28 ወይም በ28 ኪሎ ሜትር ተጉዞ ኮማንድ ላይ ያደርሰናል። እርሻ የሚለማበት ውኃ ላይ ያደርሰናል። ከሳምንት በፊት እዛ ስናደርስ በጣም ግርም ብሎ በጣም ተደስቶ ነው ህብረቱ ሲያይ ነበሩ። እውነት ወልመል ከዚህ ተነስቶ እዛ የደረሰው የሚለው እንትን ውስጥ ገቡ። እኔ ውሃው እዚህ ጋር ደርሶ ይሄ ሰው ታጥሮ ጠጥቶ መጠጥ ውሃ ችግር አለ ይ በቀቱ ከኢሪጌሽኑ በተጨማሪ መጠጥ ውሃ ችግር አለ እና አንድ አባት ያሉትን ነገር ብቻ ላካፍል። እውነት ወንዙ ወጥቶ በኔድሜዚ ይደርሳል የሚለውን ዛሬ አላና መሰገንኩት ነው ያሉትና በደንብ ያሳየንበት በተግባር የታየበት መስራት እንደሚቻል ህዝቡ ማህበረሰቡንም ያሳመንበት ስራ ነው ብለን ነው የምናስበው። ብዙ ቻለንጆች አልፈናል። ዲፒከቶች አሉ። በጣም የማይችሉ አንዳንዴ ትቸገራል። ከህብረተሰቡ ጋር ግጭቶች ምናምኖች ነገሮች አሉ። ይህን አልፌን ይሄ ደረጃ ሁሉም ነገር አልፌን ፕሮጀክቷን ፋንክ ይችላል መሆን ነው። ሁሉም ነገር አልቋል። ኮማንዶ አልቆ አሁን አምስት ሺህ አሁን በዚህ ጊዜ ማለት ነው ሬዲዮ ነዋል ለማልማት ሬዲ ነው ማለት ነው። ከአንድ ወር ወይ ከሁለት ወር በኋላ ደግሞ የቀረችውን ኮማንድ ኤሪያው አልቆ ፕሮጀክቱን ልናስመረቅ ነው ማለት ነው። ኢትዮጵያ ከዘመናት ተመጽዋችነትና የሌሎች ጥገኝነት መላቀቂያ አርማ አድርጋ እየገነባችው ያለ ታላቅ ፕሮጀክት ነው ወልመል ፊደር ካናል የምንለው ወይም የመጀመሪያ ፌስ ዋን ሎት ዋን የምንለው ፕሮጀክት ብቻ ኦልሞስት ሁለት ቢሊየን የኮንትራት አማውንት ያለው ፕሮጀክት ነው። ስለዚህ ሜጋ ፕሮጀክቶች ከሚባሉ ውስጥ የሚመደብ ነው። ያለፈበት መልክዓ ምድር እንደሚታዩት ነው፣ ትልቅ የዓለት ቆረጣ አልፎም ደግሞ ዲፕ ከት ውስጥ ነው ያለፈው እና በጣም ግዙፍ ከምንላቸው የመስኖ ፕሮጀክቶች በሀገራችን ውስጥ ከሚታወቁት ከመስኖ ፕሮጀክቶች አንዱ ነው። በጣም ትልቅ ነው። ይዞት የሚሄደውም ኦልሞስት ስምንት ነጥብ ስምንት አምስት ሜትር ኪው ፐርሰከንድ የሆነ ዲስቻርጅ ነው ያለው። 1240 ሄክታር መሬትን በማልማት 220 ገደማ አባወራ አርብቶና አርሶ አደሮችን ተጠቃሚ ያደርጋል። ውጂ ቀበተማቲን አማርጌ ጅልዋን ተኤፍ በተግባር ስራውን ስላየን ወደ መስኖ ስራችን ገብተን እንለውጥ የሚል መልእክት ነው ያለኝ። ገስባት ይሄ አካባቢ እነዚህ ሁለቱ ቀበሌ ብቻ ባሌን አይደለም፣ ኦሮሚያን አይደለም፣ ኢትዮጵያን መቀለብ ይችላሉ። በአግባቡ ሰርተን በቁርጠኝነት ከሰራን ኢትዮጵያን መቀለብ እንችላለን። አይደለም፣ ኢትዮጵያን፣ ሌላ ሀገራትንም መርዳት የምንችልበት ከተረጅነት ተላቀን ለሀገር የምንደግምበት ጊዜ ይመጣል። በገጸ ምድርና ከርሰ ምድር ሀብቷ በስም የዳቦ ቅርጫት የውሃ ማማ እየተባለች ለኖሮቹ ሀገር ኢትዮጵያ ወልመል ዛሬ ላይ የዜጎቿ የምግብ ሉዓላዊነት ቁልፍ መሳሪያ ሊሆን ግንባታው ወደ መጠናቀቁ ተዳርሷል። አሁን መጠቀም ጀምረናል። ይህም በደንብ ከተጠቀም ጥናትና ዲዛይን ባሉት ሪሶርስ ላይ በደንብ ከሰራን፣ በአጭር ጊዜ ወደ ልማት ከገባን የምግብ ሉዓላዊነት የሚባለው ነገር ይረጋገጣል። የምግብ ሉዓላዊነቱ ደግሞ ዞሮ ዞሮ የኢኮኖሚ ሉዓላዊነትን ያመጣል። በዓመት ውስጥ ተደጋጋሚ መስኖን ተጠቅሞ ተደጋጋሚ በመዝራትና በማልማት ነው የምግብ ሉዓላዊነት አጀንዳችን ማሳካት የምንችለው። የነበሩ ችግሮች ለቅመን አውጥተን ማስተካከያ እርምጃዎች ወስደን፣ አሁን አብዛኛዎቹ ፕሮጀክቶች በትክክለኛ ትራክ ውስጥ ገብተው ወደ ውጤት እየተቀየሩ ያሉበት ሁኔታ ነው ያለው። በመጨረስ ላይ ሂደት ላይ ያሉም ሌሎቹ ደግሞ በትክክለኛ የፕሮጀክት ማናጅመንት ስርዓት ውስጥ እንዲገቡ ያደረግናቸው ስራዎች ተሰርተዋል።ሽንኩርትና ሽንኩርትና በርበሬ በመስኖ እንተክላለን። ከዚህ ቀደም እንዲህ አይተን አናውቅም። መንግስትን እናመሰግናለን። ሁሉም ነገር የሚያጸደው ምንድነው? ውሃ ነው። ውሃን የሚያህል ነገር ደግሞ እውነት በቀደምት አሁን ይሄ ውሃ ሲከፈት በጣም ብዙ ሰው ነው የተደሰተው። ከመደሰትም የተነሳ ልክ ዳግም እንደማይገኝ ነገር እንደ ሽሚያ ነበር፣ አጠባ ላይ ህዝቡ የተገልብጡ የታጠበው ሻወሩ፣ መጠጣቱ ብዙ። ይሄን ብዬ የምገልጽልን ነገር አሁን ቀን በቀን አሁን እዚህ ጋር እንትን ትላለህ አሁን እዚህ ጋር ተመልሰን ታጥበን ጸርቶ ታጥቦ መግባት ራሱ ያን የሚያህል እርካታ የለም። ወደፊት ደግሞ አስበው፣ ውኃ ያለበት ቦታ ደግሞ ልማት አለ፣ ብዙ ነገር እናገኛለን ብለን ተስፋ አለን። መንግስታችንን አሁንም እናመሰግነዋለን እድሜና ጤና ይስጥልን ያኑርልን። ብለን እናመሰግናለን እላለሁ። ውሃው ሲደርስ ህብረተሰቡ ጋር ያለው የፊታቸው ፈገግታ ራሱ ኢቭን ሰው አይደለም ከብት ራሱ ውሃ ሲያይ ሲቦርቅ፣ ያ ይሄን ነገር ሁላ እንደው ያሳንስብሃል ነው። ይሄ አሁን እንደ አንድ መሐንዲስ እዚህ ፕሮጀክት ላይ ፕሮጀክቶችን ባይዘዌ ጀምሮ መጨረስ በጣም ትልቅ ሰክሰስ ነው። እኔ ከመጀመሪያው ጀምሮ እዚህ ነበርኩኝ ለኔ እንደ ግል። ትልቅ አቺቭመንት ነው። ይሄ ፕሮጀክትን ጀምሮ መጨረስ ማለት ነው። ብዙ ፕሮጀክቶች ይጓተታሉ። ሰው ተቀያይሮ ምናምን ነገር ነው የሚያልቀው። ይሄ ጀመርን እየጨረስን ያለ ነው። ይሄ ትልቅ አቺቭመንት ነው። እንደ አንድ የውሃ መሐንዲስ ደግሞ ፋይናሊ ውሃን ተጠቃሚ ቦታ ጋር ማድረስ ነው ትልቁ እርካታ ማለት ነው። ይሄ ትልቅ አቺቭመንት ነው እና ትልቅ ደስታ ነው እኛንም የሚሰማ በጣም እግዚአብሔርን እናመሰግናለሁ። እኔ በእውነት በጣም ረክተናል። ህዝባችን የአዛ በረሃ ውስጥ የተጣለ ህዝብ ይህን ውሃ ሲያገኝ ምን ያህል አእምሮህን ሰላም እንደምሰጥ እናንተም እንዳያችሁ ነው። ውሃ ይለምኑ ነበር። ለኮንስትራክሽኑ በእኛ ቦቴ ወደ ላይወርታች ሲሄድ፣ በቃ ቀኑ ሙሉ እዛ ጠብቆ በቃ ትንሽ ቅዱላቸው እያልን የሚለምኑ ሰዎች ናቸው። አሁን ውሃ ተርፏቸው ለእርሻ የሚበቃ እየተፈጠረውና በጣም በጣም ትልቅ እርካታ ነው ያለኝ። ተነስ ልጄ የመስኖ ውሃው መጥቷል ተነስ ወደ እርሻ እንሄዳለን እሺ የመስኖን ውሃ እይኸው ለአርብቶ አደር አብዲ ኑር ሐሰንና ልጆቹ መጪው ዘመን የምርታማነት ይሆናል ማ እኔ ያለኝ ተስፋ ቀን ከሌት ሰርቼ እንለወጣለሁ የሚል ነው ትልቅ ተስፋ አለ። ሰፊ ምርት እናገኛለን ብዬ አስባለሁ። ወደፊት አጋ አማ ቢሻን ኩን አርገመን ኦሚሺ ኢሊን አከሱማ አርገማ ጄዴ ያዳ